በጣም ዋጋ የከፈልክለት ነገር ስትደርስበት፣ ይሰለችሃል፣ ያደክምሃል። ለዚህ ነው ይህን ሁሉ ዋጋ የከፈልኩት እንደዚህ የደከመኝ እንቅልፌን እኔ አጣሁት ትላል። ሌላ ነገር ባረግበት ኖሮ ያስብልሃል። ወንጌል ከሆነስ ብሞት ያዋጣኛል። መሬት ላይ ያለ ነገር በሙሉ መሬት ላይ ይቆማል። የተሸከምከው ሥጋ ራሱ በስብሶ ይወድቃል፣ እንኳን ሌላው ነገር። እግዚአብሔር ርስት አድርጎ የሰጠህ ነገር አለ። አታስበካ ወዳጆቼ። የመጣ ነገር በሙሉ ይዞ ነው የሚሄድ። የተቀበላችሁትን የተቀበላችሁት ነገር አው የሚያስከፍላችሁ እስከ መጨረሻ ድረስ ጥርሳችንን ነክሰን እንሄዳለን። ምን አይነት ሰው ናት? ዲመኒክ ኪዳን የሌላት ሴት እግዚአብሔርን ማታክዘት። ስለዚህ የምትኖሩለት እና የምትሞቱለት ሌላ ጉዳይ ያላችሁ እንግዶች እኛ መካከል ካላችሁ አያዋጣችሁ፣ አያዋጣችሁ። መሬት ላይ አቺቭ ልታደርጉ ትችላላችሁ። ሰማይ ግን አብሯችሁ አይደለም። ሰው ሊኖርለትም ሊሞትለትም የሚገባ ዘላለማዊ ርስት ኢየሱስ ክርስቶስ ብቻ ነው። አክዓብ እስራኤላዊ ነው። አክዓብ በትውልዱ እስራኤላዊ ነው። ኤልዛቤል ደግሞ ከሲዶና ነው ሄዶ ያገባትና እስራኤላዊት አይደለችም። ስለዚህ አክዓብ በዘሩ በኩል ሲመጣ እግዚአብሔርን የሚያመልክ ወይንም እግዚአብሔርን ከሚያመልክ ግንድ ውስጥ የመጣ ነው። ኤልዛቤል ደግሞ እግዚአብሔርን ከማያቀው በሲዶና ካለ በዓልን ከሚያመልክ ጣዖታትን ከሚከተል ቤተሰብ አካባቢ የመጣች አይነት ሰው ናት። እና ሄዶ ኤልዛቤልን አገባ ይላል፣ ይዟት መጣ። ኤልዛቤልን ካገባ በኋላ በእስራኤል ምድር ላይ ከዚያ ቀድሞ ሆኖ እማያቅ አይነት ዓመፅና ክፋት ተከናወነ ይላል። እና እግዚአብሔር በጣም አዘነ። በጣም ብዙ ኃጢአት ተደረገ። እግዚአብሔር ከሚመለክ ይልቅ በዓል ተመለከ። የእግዚአብሔር መሰዊያዎች ከየቦታው ፈረሱ። የበዓል መሰዊያ ብቻ በየቦታው ላይ መቆም ጀመረ። አምላክ እግዚአብሔር ያህዌ ከእስራኤል ልብ ላይ ተጠርጎ እንዲወጣ በአዳን ጣዖታት ደግሞ በእስራኤል ልብ ላይ እንዲተከሉ አክዓብ አደረገ። አክዓብ ቤተ መንግሥት አጠገብ አንድ የወይን ተክል ያለው ናቡቴ የሚባል ናቡቴ ቁጭ ብሏል እና አክዓብ መጣና ናቡቴን ጠራው። አቤት አለው። ይህንን የወይን ቦታን ልቀቅልኝና እኔ በምትኩ ወይ ሌላ ጥሩ ቦታ ልስጥ፣ ወይም ደግሞ በገንዘብ ልቀይርልህ አለው። አሁን የመሬቱ ማማርና አለማማር ሎኬሽኑ ቆንጆ መሆኑና አለመሆን አይደለም ጉዳዩ። መሬቱ የእግዚአብሔር ነው፣ እግዚአብሔር የሰጠኝ ስለሆነ ርስቴ ነው። የተሻለ ሊሰጠው ይችላል። አካብ ናቡቴ አለቅም ያለው አጽመ ርስቴ ነው። እግዚአብሔር ይህንን መሬት ሲሰጥ መሬቱ የእግዚአብሔር ስለሆነ እግዚአብሔር በእኔ አድርጎ ያስቀመጠውን ይህንን መሬት ለአንተ መስጠት ከእኔ ይራቅ። አካብ ያቀረበለት ኦፈር ቀላል አይደለም። የተሻለ መሬት ልስጥ፣ በጣም ቆንጆ። አልፈልግም። በገንዘብ ልተካል፣ አልፈልግም። ታዲያ ሲል እለቀው ዘንድ ይሄ ከእኔ ይራቅ አለቅም። የእግዚአብሔር ነው መሬቱ፣ አለው። የእኔ ነው አይደለም፣ እኔ ኃይለኛ ነኝ፣ እኔ ብርቱ ነኝ፣ እኔ ገርማል አትችለኝም፣ አይደለም ያለው። መሬት የእግዚአብሔር ነው፣ አልሰጥም አለው። አክዓብ አይሁዳዊ ነው፣ እስራኤላዊ ነው። ይህንን ስለሚያውቅ ምንም ማድረግ አይችልም። ናቡቴ በፈቃዱ ካለቀቀለት በቀር አክዓብ ማድረግ አይችልም። ስለዚህ ገብቶ ተጠቅልሎ ተኛ። እዛ እግዚአብሔርን የማታውቀው ኤልዛቤል መጣች እና ምሳ ቀረበ። ምሳ ቀረቦ እያለ ሊበሉ ሲሉ አካባቢስ አለች። የለም አሏት። የት ሄዷል? አረዛ ተጠቅልሎ ተኝቷል አሏት ባሪያዎቿ። ምን ነው ምን ሆነ አሞት ይሆን እንዴ ብላ ሄደችና ምን ሆነ ነው እንደዚህ አኩርፈ አመመ ሆይ አይደለም። እና ናቡቴ አሏት። እሺ ናቡቴ፣ ይሄ አጠገቤ ያለው ቤተ መንግስቴ፣ ሰማሪያ ቤተ መንግስት አጠገብ ያለው ሰፊ ይሁን ቦታውን ታውቂው የለ እንዴ? ሰፊ ቦታ ነው። አዎ በጣም ለማደላው እኔ ለራሴ ላሳምረውና ላስተካክለው ለቤተ መንግስቴ ውበል ላደረገው ፈልጌ ነበር። ከዛስ ናቡቴን ሄጄ ጠየቅኩት። ምትክ ልስጥ አልኩት፣ እምቢ አለኝ። በገንዘብ ልቀይርልህ አልኩት፣ እምቢ አለኝ። ልቀቅልኝ አልኩት፣ እምቢ አለኝ። ከዛ አኩርፌ በቃ ው ተከናንቤ ተኛው። ምን እንዳለች ታውቃላችሁ? እንዲ ያለችው አንተ አሁን የእስራኤል ንጉሥ ነ። አሁን ከዚህ ሰውዬ ጋ ተጣልተነው ተከናንበ ገብተ የምትተኛው አንተ የእስራኤል ንጉሥ ነ እንዴት እንደማሰጥህ እኔ አውቃለሁ። ምንም አንተ ሳትገባበት እኔ ይጨርሱ ያለው ለቹ አካብና ናቡቴ ጨረሱ። እዚህ ጋር ድጋሚ ናቡቴና አካባ አይተያዩ። ኤልዛቤል መሃል ላይ ገባችበት። ኪዳን የሌላት ሴት፣ እግዚአብሔርን እማታቅ ሴት። ከዛ ኤልዛቤል አልሄደችም። ምን ምን ማድረግ እንደምትችል ታውቃለች። ደብዳቤ ብቻ ነው የጻፈችው? ናቡቴ አካባቢ ላሉ ላገር ሽማግሌዎች እና እዛ አካባቢ ላሉት ለሚቀመጡት ጻፈችላቸው። ናቡቴን አለች ወደ ፍርድ አምጡት። ከዛስ፣ የአንድ ቀን ጾም ጸሎት ያዙ አለቻቸው። ምን አይነት ሰው ናት? ዲመኒክ ጾም ጸሎት ያዙ አለች። ዝምብላችሁ እንዳፈርዱበት አለች። አንድ ቀን ሙሉ አጽሙት። ሪሊጂየስ አደረገችው ጉዳዩ። ከዛስ ናቡቴን አምጡትና አፍረዱበት አደለም ያለችው። ከፍ ያለ ቦታ ላይ አስቀምጡት አለች። እሺ ከዛስ ምን እናድርገው ሲሏት፣ እግዚአብሔርንም ንጉስንም ሰድቦ አልበሉና፣ ሁለት የሐሰት ምስክር አቆሙበታለች። ተዛስ አስወግሩት፣ በድንጋይ ይገደል። ናቡቴ ማምለጥ አይችልም። ጾም ጸሎት ታወጅ፣ አብሮ ይጾማል ናቡቴ። ምንድን ነው ጉዳዩ ብሎ፣ ከዛ በሚቀጥለው ቀን ተቀመጡ። ናቡቴ ተጠራ። ናተባለ የወይን ቦታ ለምንድነው ነው አልሰጥም ያልከው አሉት። ይሞታል እንጂ አቋም አይቀይርም። እንደሱ አደለ። አካባቢ ያለው አጽመር ስቴን አንተ ከምትወስደው ሞት ይሻለኛል። የእግዚአብሔር የሆነውን ነገር አላስነካ ይሄኮ፣ አለው። አዎ፣ መሬቱ ለም ነው፣ ደረቅ ነው፣ ድንጋይ ነው፣ አፈር ነው አይደለም ጉዳዩ፣ እግዚአብሔር ነው። ይሰጠኛል፣ አለውጥም። ምንም ያክል ገንዘብ ብታመጣ፣ ህይወቴን ብከፍል ይሻለኛል አለ። የዘላለም ሕይወት የሚያስገኝ ትልቅ ርስት እጃችን ላይ ተቀምጠን በተለያየ ነገር ልንቀይረው እንችላለን። እኛ የት ድረስ እግዚአብሔር ለሰጠን ነገር የታመንን እንደሆንን እኛና እግዚአብሔር የምንጨርሰው። ናቡቴ ግን ይዩት፣ የተሻለ ኖ፣ የበል ኖ። ከዛ አቆሙት። ናቡቴ ቆመ ከፍ ያለ ቦታ ላይ ሊፈርዱበት ቁጭ አሉ። ሁለት ያሰት ምስክር አይተናል ሰምተናል አሉ። ምን እግዚአብሔርን ሰደበ አሉ። ያሀዌን እግዚአብሔርን ሰደበ ብላ ያጻፈችው በዓልን የምታመልክ ሴት ናት። ንጉሱንም ሰድበሃል እግዚአብሔርንም ሰድበሃል አሉት። ኧረ አልተሳደብኩም፣ ርስቴን ነው አልሰጥም። እግዚአብሔር የሰጠኝን ግን አልሰጥም። ነበርን አይተንሃል አሉት። መሰከሩበት። መጽሐፍ ሲናገር የአካባቢ ሰው በሙሉ አስወጥቶ ወዲንኪ ናቡቴን ገደሉት። ናቡቴ ተገሏል ብለው ለኤልዛቤል ሲነግሯት፣ ኤልዛቤል መጣችን፣ አካብ እንደዚህ ያለችው፣ ናቡቴ ሞተዋል፣ ታዲያ ሂድ ሰደዋለችው። ገንዘብም አትክፈል፣ ምትክማት ምን አት ኤልያስ ወረደ። ኤልያስ ወርዶ መጣና አካብና ኤልያስ ተገናኙ። አካብ እንዳለው ታቃል ጠላቴ ሆ አለው። ኤልያስን እኮ ነው እንዲህ ሲተያዩ ናቡቴ የያዘውን አለቅቅም ብሎ ነው የሞተው። ምንድን ነው የምትኖሩለትና የምትሞቱለት ጉዳያችሁ? እናንተ እጅ ላይ ስለነጋ ብቻ መኖር መቀጠል የለባችሁም። እግዚአብሔር በዘላለም መንግሥት ሊሸልመኝም ሊጠይቀኝም ይገባል። የሰጠኝ ነገር አለ። ለናቡቴ እግዚአብሔር ሰጥቶታል። አዎ ርስቱ የናቡቴ ብቻ ቢሆን እግዚአብሔር አይመጣም። የእግዚአብሔርም ነው ናቡቴ እርሻ ላይ አቁሞ ኤልያስ እንደዚህ ብሎ ተናገረ። ከአክዓ ቤት የመጨረሻው ትንሹ ልጅ አ በመንገድ ላይ ይገደላል። ካንተ ዘር የሚተርፍ የለም። ለ ዛሬ አለ ናቡቴ ተገሏል። ደሙ ፈሷል። የናቡቴን ደም የላሱት ውሾች ያንተን፣ የአክዓብን፣ ደግሞ የኤልዛቤልን፣ የልጆቻችሁን ደም በሙሉ ይልሱታል። ለምን መሰለ እግዚአብሔር ጀስት ነው። አይ ያልዘራሃው አይበቅልም። የዘራኸው ግን አይቀርም የሃፍቱብ በጣም ሲሪየስ መሆን አለባችሁ። እውነትንም የምነግራችሁ አካሄዳችሁን፣ አቋማችሁን፣ የምትኖሩለትን ጉዳይ በጣም ወስኑ፣ ዲተርምን የሆነ ክርስቲያኑ ዛሬ ምንም ልትሆን ትችላለ፣ ነገስ በእግዚአብሔር ፊት ነጩ ዙፋን እኮ አለ፣ እግዚአብሔር ፊት እኮ እቆማለሁ። ነገር እስታንድ ይዞ የሞተ ሰዋል። አየ አቋም ይዞ የሞተ ሰዋል። ጽድቅን ፍርድን ባይዘው ከእንደዚህ አይነት ሰዎች ጋር ይቆየ እንዳይመስልህ። ምንም ልትሆን ትችላለህ። ከእግዚአብሔር ሳይድ አድርገ ማንም የፈለገው ሊያደርግ ይችላል። አትታለሉ። ምናልባት ነገሩ የሚጠይቀው ጉልበትና ገንዘብን ሰር ሕይወትን ሊሆን ይችላል። እግዚአብሔር ይህን ሁሉ ለምን ያረጋል? ናቡቴ ተገደለ ብሎ በጽድቅ የቆመ ሰው እየተነካብኝ ብሎ የእኔ የሆነውን ሰው አስወግዳችሁብኛል ብሎ እግዚአብሔር ቆጨው ቆረቆረው። ለምን አለ? ለሌላ የተሰራውን በሙሉ ሰብስቦ የከፈለው በናቡቴ ምክንያት ነው። ሌላ ላይ የተደረገ ሰብስቦ ከፈለ። ከዛስ ኤልዛቤል ሁሉንም ጨረሰና ኤልዛቤል ጋ መጣ እጋ እግዚአብሔር ተናግሯል። የናቡቴ ደም በፈሰሰበት ቦታ እንዲሁ ይሆናል። ናቡቴ የተደረገው በሙሉ ይሆናል ብሎ እግዚአብሔር ተናግሯል። ናቡቴ አንቀላፍቷል፣ ወደ ጌታ ሄዷል። በሱ ምክንያት ግን እግዚአብሔር የት ድረስ የት ርቀት እየሄደ እንደሆነ እዩት። አታስነኩ፣ አታስነኩ። ምንም ነገር ሊቀርብል ይችላል። ወንጌሉን ዞር አድርገውና የተቀበልከውን የኔን ወቶና ዝም ብለህ አጉል እንደው ክርስቶስ ኢየሱስ ምናምን ከምትል ናና፣ በኋላ ደግሞ ታገኘዋለህ፣ ችግር የለውም። ኖ ኖ፣ የሚቀርብ ነገር ከዘላለም ሕይወት አይበልጥም። የሚተካል ነገር ከእግዚአብሔር አይበስም። አታስነኩ፣ የጽድቅ አቋማችሁን አታስነኩ። ያመናችሁትን ጉዳይ እስከ መጨረሻ ያዙ ወዳጆቼ። የመጣ ነገር በሙሉ ይዞን አይሂድ፣ የቀረብልን ነገር በሙሉ አይጎትተን። ከአክዓብ በላይ የለም፣ በዛ ዘመን የመጨረሻው አክዓብ ነው። ከኤልዛቤል በላይ የለም፣ የመጨረሻው ኤልዛቤል ናት። ምናልባት አካባብን የተፈታተኑ አይነት ፈተና ላይሆን ይችላል። እኛ ጋር የሚቀርበው እኛ ጋር የሚቀርበው ምናልባት በጣም ማይነር ነገር ሊሆን ይችላል። በዚህ ደረጃ ላይ መጣ ይችላል። እኛ ጋር በጣም ማይነር ሊሆን ይችላል። ከእነ አካባብ አንጻር ግን እኛን ደግሞ በግል ፐርሰናሊ ደግሞ የሚፈታተናል ሊሆን ይችላል። እግዚአብሔር አመታቶችን ተሻግሮ እስቲል የሚያወራው ስለ ናቦቴ ነው። ቦታውን መግዛትና መሸጡ አይደለም። ባይዘው የእግዚአብሔር ቢዝነስ አሁን ቦታውን ሸጠው ገዛ እኔ እያወረ ያለሁት ስለ መሬት አይደለም። አሁን እዚህ ስላለው ለአንድ ምናምን አይደለም እያወረ ያለሁት እኔ እያወረ መንፈሳዊ ጉዳይ ለነ እግዚአብሔር ርስት አድርጎ የሰጠህ ነገር አለ። አታስነካ። የዘላለም ሕይወት የተገኘበት መልእክት እጃችን ላይ አለ። ኢየሱስ ክርስቶስ መስቀል ላይ ሞቶ የሰጠኛለ። አይ ይህንን የሚያክል የከበረ ነገር ሰው እንዴት በገንዘብ ይቀይራል? ሰው እንዴት በስልጣን ይቀይራል? ሰው እንዴት በዝና ይቀይራል? ሰው እንዴት በኃጢአት ይቀይራል? አትቀይሩ። የተቀበላችሁትን ነገር አው የሚያስከፍላችሁን ያስከፍላችሁ። እስከ መጨረሻ ድረስ ጥርሳችንን ነክሰ እንሄዳለን። ከእኛ ጽናት የተነሳ እግዚአብሔር ምድሪቱን ይባርካል። እናንተ በጽድቅ ከጨከናቸው፣ ምድሪቱ ትባረካለች። ኖ ካላችሁ፣ እምቢ ካላችሁ፣ ይኸው የናቡቴን እኮ ተከትሎ እግዚአብሔር እኮ እየባረከ ቀጠለ። ናቡቴን በጽድቁ አቋም በኩል ሳይድ ያላረጉትን እየቀጣ ቀጠለ። በጽድቅ ጨክኑ። ለናንተ አቋም ለናንተ የህይወት ስታንድ እግዚአብሔር አብሯችሁ ይቆማል። በቃ ሌላ የለም። ሌላ የምሞትለት ጉዳይ የለኝም እኔ ከወንጌል ውጭ ወርዝም አያረግም። ስለምንም ጉዳይ ዋጋ መክፈል አያዋጣም ዘንድሮ። በጣም ዋጋ የከፈልክለት ነገር ስትደርስበት ይሰለችል፣ ያደክምል። ለዚህ ነው ይህን ሁሉ ዋጋ የከፈልኩት እንደዚህ የደከመኝ እንቅልፌን አጣሁት ትላለ። ሌላ ነገር ባረግበት ኖሮ ያስብልሃል። ወንጌል ከሆነስ ብሞት ያዋጣኛል። ለምን መሰለ? ሰማይ ይቀጥላላ። ከጌታ ጋር ይቀጥላላ። እዚህ ብቻ ዋጋ ከፍዬ ስሞት የሚያልቅ አይደለም። እሻገራለሁ ሰማይ። እግዚአብሔር ጻድቅ ነው። የተከተልኩት አምላክ የዘላለም አምላክ ነው። የገባውበት ሕይወት የዘላለም ህይወት ነው። ሰባ ዓመት አይደለም መሬት ላይ ዘላለም ይቀጥላል ሰማይ ስለዚህ ስትኖሩ እንደዛ ኖሩ። የሚቀጥል ሰማይ እቀጥላለሁ፣ ከጌታ ጋር እቀጥላለሁ። ስለዚህ የምትኖሩለትና የምትሞቱለት ሌላ ጉዳይ ያላችሁ እንግዶች እኛ መካከል ካላችሁ አያዋጣችሁም፣ አያዋጣችሁ መሬት ላይ አቺፍ ልታደርጉ ትችላላችሁ። ሰማይ ግን አብሯችሁ አይቀጥል። ሰው ሊኖርለትም ሊሞትለት የሚገባ ዘላለማዊ ርስት ኢየሱስ ክርስቶስ ብቻ። ከዚህ ከኢየሱስ ውጭ ሌላ ነገር ምንም አያዋጣም። የሚወደኝም የለም እንደ ኢየሱስ፣ የሞተልኝም የለም እንደ ኢየሱስ፣ ለዘላለም ዋስትና የሚሆነኝም የለም እንደ ኢየሱስ። መሬት ላይ ያለ ነገር በሙሉ መሬት ላይ ይቆማል። የተሸከምከው ስጋ ራሱ በስብሶ ይወድቃል፣ እንኳን ሌላው ነገር። አፈር ሆኖ ወደ መሬት ይቀላቀላል፣ እንኳን ሌላው ነገር። ኢየሱስ ብቻ ነው ሰማይ የሚቀጥል፣ ለዘላለም ከእኛ ጋር የሚኖረው የናዝሬቱ ኢየሱስ ክርስቶስ ብቻ ነው። እማላስነካ ነገሬ እሱ ነው መሆን ያለበት። እማታስነኩት ኖ፣ አልደራደረም ስለምንም ነገር። ቁጭ ብለን ልናወራ እንችላለን። ስለ ኢየሱስ ግን ኖ፣ ኖ፣ ኖ፣ ህይወቴ ነው አይ እሱ የተበጠበጠ ቀን ሕይወት ይበጠበጣል። መቀጠል አትችልም። መኖር አትችልም። ጽድቃችን ክርስቶስ ነው። ቅድስናችን ክርስቶስ ነው። ቤዛችን ክርስቶስ ነው። ጥበባችን ክርስቶስ ነው። ከኢየሱስ ውጪ ምንኖርለት የምናወራውም ጉዳይ የለንም። ስለዚህ ጌታ ያላችሁ ሰዎች ጠብቁ።